አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስም ኢትዮ ቲዩብ ቻናል ቤተሰቦችና አድማጭ ተመልካቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላ። ከያላችሁበት ቦታ ሰላም መልካም መሆን ተመኝቼ ተመኝቼላችኋለሁ። መደመጥ ያለባቸው ወሳኝ መረጃዎችን ይዤላችሁ ቀርብ ያለው በተለይ ደግሞ በአዲስ አበባና በአካባቢው ለምትገኙ አሁነ ወቅታዊ መረጃ ይዤላችሁ ቀርብ ያለው በተለይ ደግሞ ከመሬትና ከመሬት ጋር በተያያዘ የወጣ መረጃ አለ። ሙሉ መረጃ አለ ለእናንተ አደርሳለሁ። እንዲሁም ደግሞ በቁጠባ ዘርፉ ስኬታማ ሆኖ ሽልማት የተበረከተለት አንድ ባንክ እንዳለ ከእጅ የገባው መረጃም ያመለክታል። ይህንም ማስደምጣችሁ ይሆናል። አብራችሁ ይቆዩ። በቅድሚያ የምናየው ስድስተኛ ዙር ወይንም ደግሞ ስድስተኛውን ዙር የመሬት ሊዝ ጨረታ ለማውጣት ዝግጅት መጠናቀቁን አቶ ጫሌ አብርሃም መናገራቸው ተሰምቷል። የሰነድ ሽያጭ ስራው እንደ ከዚህ ቀደሙ ከንክኪ ነፃ ወይም ደግሞ እንግዲህ በኦንላይን ማለት ነው። ከንክኪ ነፃ በሆነ መልኩ በኦንላይን ለአስር ቀናት ብቻ የሚቆይ ሆኗል ወይንም ይቆያልም ተብሏል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስድስተኛ ዙር የመሬት ሊዝ ጨረታ ለማውጣት ዝግጅት ማጠናቀቁን የለማ መሬት ማስተላለፍ ምክትል ዳይሬክቶሬት ዳይሬክተር አቶ ጫሌ አብርሃ ለኮሙዩኒኬሽን ጉዳዮች ዳይሬክተር ተናግረዋል። በበጀት ዓመቱ ለአራተኛ ጊዜ በተዘጋጀው ስድስተኛ ዙር የመሬት ሊዝ ጨረታ ከ200 በበላይ ድሎቶች የተሰናዳ ሲሆን የሰነድ ሽያጭ ስራው እንደዚህ ቀደም ወይ ደግሞ ከዚህ ቀደም እንደነበረው ከንክኪ በፀዳ መልኩ በኦንላይን ለ10 ቀናት ብቻ የሚካሄድ ይሆናልም ተብሏል። ለስድስተኛ ዙር የመሬት የሊዝ ወይንም ለስድስተኛ ዙር የመሬት ሊዝ ጨረታ በተለያዩ ክፍለ ከተሞች የተዘጋጀው ወይንም የተዘጋጀ ከ200 በበላይ ድሎቶች ሙሉ በሙሉ ከይገባኛል ነፃ በተደረገ መሰናዳታቸውን ዳይሬክተሩ ተናግረዋል። እንግዲህ በአዲስ አበባና በአካባቢው የምትገኙ አሁን ከአንድ ሰዓት በፊት የወጣ መረጃ ነው ማለት ነው። ከየት ከየት አካባቢ እንደሚገኙ ወይንም ደግሞ መግዛት ለምትፈልጉ የጨረታ ሰነዱ መግዛት ለምትፈልጉ መረጃዎችን አጣርተን ለእናንተ እናደርስ ይሆናል ወይንም ደግሞ እናንተ አንዳንድ ድረገጾችን ፈለግለግ አድርጋችሁ ማግኘት ከቻላችሁም ሞክሩ። ብቻ ይሄ መረጃ እንዲያልፋችሁ አልፈልግም ግን በተለይ ደግሞ በአዲስ አበባና በአካባቢው አቅማችሁ የሚፈቅድ የመሬት ልማትና አስተዳደር ቢሮ የህብረተሰቡን የመሬት ፍላጎት ለማሟላት እና የከተማዋን ሁለንተናዊ ልማት ለማፍጠን ከ2015 በጀት ዓመት ጀምሮ በቴክኖሎጂ በመታገዝ በየሶስት ወሩ የመሬት ሊዝ ጨረታ ሲያወጣ ቆይቷል። ከወራት በፊት ባወጣው አምስተኛ ዙር የመሬት ሊዝ ጨረታም 427 ድሎቶችን በሊዝ ጨረታ አወዳድሮ ማስተላለፉም ይታወሳል። ለበለጠ መረጃ የማህበራዊ ትስስር ገጾችን ቼክ ማድረግ ትችላላችሁ ማለት ነው። ይህ በእንዲህ እንዳለ ወደ ሌላኛው መረጃችን ስንሸጋገር ወይም ደግሞ ወደ ሁለተኛው መረጃችን ስንሸጋገር የአፍሪካ የባንክና ኢንሹራንስ ሽልማት በታንዛኒያ ዋና ከተማ ዳር ሰላም በተለያዩ ዘርፎች የላቀ አፈጻጸም ላስመዘግቡ ባንኮች እና ኢንሹራንሶች የሽልማት ስነ ስርዓት ሰኔ 6 ቀን 2017 መካሄዱም ተሰምቷል። በአፍሪካ የባንክና ኢንሹራንስ ሽልማት ላይ ግሎባል ባንክ ኢትዮጵያ በአፍሪካ ምርጥ የቁጠባ ባንክ ዘርፉ ላይ ተሸላሚ መሆኑንም ሰምተናል። በሽልማት ስነ ስርዓቱ የተገኙትን ደግሞ በሽልማት ስነ ስርዓቱ የዘርፉ ከፍተኛ ባለሙያዎች፣ ተመራማሪዎች እና ጥሪ የተደረገላቸው እንግዶችም መታደማቸው ነው የተሰማው። ግሎባል ባንክ በኢትዮጵያ ዘመኑ የደረሰበት አዳዲስ ቴክኖሎጂዎችን በመጠቀም ለደንበኞቹ ምቹ፣ ቀላል፣ ፈጣንና አስተማማኝ አገልግሎት እየሰጠ እንደሚገኝ በሽልማት ስነ ስርዓቱ ወቅት ባደረጉት ንግግር የገለጹት የማርኬቲንግ ና ኮሚኒኬሽን ዳይሬክተር አቶ ቢኒያም ፈቃዱ ባንኩ ሽልማቱን እንዲያሸንፍ ለማሸነፍ ድርሻቸውን ለተወጡ የባንኩ ሰራተኛ አመራሮች፣ ሰራተኞች በጠቅላላ ደንበኞችንም ጨምሮ ምስጋናቸውንም አቅርበዋል። ግሎባል ባንክ በኢትዮጵያ ወይንም ግሎባል ባንክ ኢትዮጵያ በፋይናንስ ዘርፉ ላይ በኢትዮጵያ በአፍሪካ እንዲሁም ደግሞ በመላው ዓለም አዎንታዊ ተጽዕኖ በማድረግ ተደራሽና ቀልጣፋ የባንክ አገልግሎት ለመስጠት እየሰራ እንደሆነም በሽልማቱ ወቅት ዳይሬክተሩም ገልጸዋል። ግሎባል ባንክ ኢትዮጵያ በ2016 በአቢሲኒያ የኢንዱስትሪ ሽልማት ድርጅት በባንኮች ወይንም ደግሞ በባንኮች ዘርፉ የወርቅ ደረጃ የኢንዱስትሪ ሽልማት አሸናፊ መሆኑም ይታወሳል። ውድ የሻል ቤተሰቦች እና አድማጭ ተመልካቾቻችን ሁለት መረጃዎችን በተከታይ ያደረስኳችሁ እኔው ኦስሚ ነኝ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አሌኩም ወረሕመቱላሂ ወበረካቱ